ሰላም ውድ አዲስ ኢንሳይደር ቤተሰቦች እንደምን ቆይታችኋል? ለሰዓቱ መደመጥ ያለባቸውን ዋና ዋና ዜናዎችን አሁን ወደ እናንተ የምናደርስ ነው የሚሆነው። ከምናደርሳችሁ ዜናዎች መካከል ህወሓት ተቋማዊ ነጻነቱን አስከብሮ ተልዕኮውን ለመወጣት እንደ ጊዜያዊ አስተዳደር አካል በመሆን በጋራ ይሰራል ሲሉ መግለጻቸውን፣ እንዲሁም ደግሞ ለአዲሱ ጊዜያዊ አስተዳደር ፕሬዝዳንት አቀባበል ስለማድረጋቸው በዝርዝር ወደ እናንተ የምናደርስ ነው የሚሆነው። ሌላኛው ዜናችን ደግሞ በእርግጠኝነት በትግራይ ፖለቲካ ውስጥ መሳተፍ እቀጥላለሁ ሲሉ አቶ ጌታቸው ረዳ ተናግሯል። በትግራይ ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍ መካከል ያለው መጧጧዝ በነባሮቹ የፓርቲዎች አመራሮች የበላይነት የተቀጨ ይመስላል ሲሉም ስለመናገራቸውም ወደ እናንተ ይህንን ጉዳይ በስፋት የምናደርስ ነው የሚሆነው። አድማጮቻችን ከዚህ ባለፈ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ማዕከላዊ ኮሚቴ የግንባሩን ሊቀመንበር አብዱ ራህማን ሙሐመድን ከኃላፊነት አሰናብቷል። ይህንም ጉዳይ ወደ እናንተ በዝርዝር የምናቀርብ ነው የሚሆነው ወደ ባህር ማዶ ተሻግረንም ፈረንሳይ በሰኔ ወር ለፍልስጤም የሀገርነት እውቅና ትሰጣለች ሲሉ ኢማኑኤል ማክሮን ስለመናገራቸውም ወደ እናንተ የምናደርስ ነው የሚሆነው አድማጮቻችን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ በቀዳሚነት ወደምንመለከተው ዜናችን እናልፋለን። በቀዳሚነት የምናደርገውም ህዋት ለአዲሱ ጊዜያዊ አስተዳደር ፕሬዝዳንት አቀባበል አደረገ ስለመባሉ ነው። ህዋት ተቋማዊ ነፃነቱን አስከብሮ ተልዕኮውን ለመወጣት እንደ ጊዜያዊ አስተዳደር አካል በመሆን በጋራ ይሰራል ሲል ገልጸዋል። የህዋት ማዕከላዊ ኮሚቴ ባዘጋጀው የአቀባበል ስነስርዓት ላይ የህዋት ሊቀመንበር ደብረ ጽዮን ገብረ ሚካኤል እንደተናገሩት መድረኩ መልካም ምኞታችንን ለመግለጽ ብቻ ሳይሆን ከፕሬዝዳንት ጀኔራል ታደሰ ጋር ለመተባበርም ጭምር መሆኑን ገልጸው ጊዜያዊ አስተዳደሩ በአጭር ጊዜ ውስጥ ለማሳካት ያለን ቁርጠኝነት ለማሳየት የተዘጋጀ ነውም ብለዋል ግልጽ ተልኮ ይዞ የተቋቋመው የትግራይ ጊዜያዊ አስተዳደር ተልኮውን ከመወጣት ባለፈ በትግራይ ህዝብ ላይ ጉዳት አድርሰዋልም ብለዋል ትግሉ ተልኮውን የሚወጣ ጊዜያዊ አስተዳደር ለመመስረት ላለፉት ወራት ትግል ሲደረግ መቆየቱንም ተናግረዋል ዋናው ጉዳይ ጊዜያዊ አስተዳደርን ማስተካከልና ጊዜያዊ አስተዳደሩን ተልኮዎች በተቻለ ፍጥነት ማሳካት ነውም ብለዋል በወራ ላይ የሚገኘው ህዝባችንና ና ሉዓላዊነታችን ነፃ ለማውጣት የተፈነቀሉና የተፈናቀሉ ወገኖቻችንን ወደ ቤታቸው ለመመለስና የትግራይ ተወላጆች ወደ ተመረጠ መደበኛ አስተዳደር የሚገቡበትን ሁኔታ በማመቻቸት የሰላም፣ የጸጥታ፣ የማገገሚያና የመልሶ ግንባታ ስራዎችን በማከናወን በጋራ ለመስራት ዝግጁ ነንም ብለዋል። ዶክተር ደብረጽዮን ለፕሬዝዳንት ታደሰ ወረዳ መልካም የስልጣን ዘመን የተመኙ ሲሆን ህወሓት የጊዜያዊ አስተዳደሩ አካል ሆኖ ተቋማዊ ነፃነቱን አስጠብቆ በቅርቡ በጋራ ተግባራችንን እንደምንወጣ ሙሉ እምነት አለኝም ብለዋል። በተከታይነት ወደ እናንተ የምናቀርበው ደግሞ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ማዕከላዊ ኮሚቴ የግንባሩ ሊቀመንበር አብዱራህማን ሙሐመድን ከኃላፊነት ማስነሳታቸውን ነው። ግንባሩ እያካሄደ ባለው ሁለተኛ መደበኛ ጉባኤው የግንባሩ ሊቀመንበር አብዱራህማንን በመተካት ምክትላቸው የነበሩትን አብዲካሪም ሼክ ሙሴን በተጠባባቂ ሊቀመንበርም ሰይሟቸዋል። የኦብነግ የማዕከላዊ ኮሚቴ አባል አቶ ሙሐመድ አሳድ ሼክ በኪር ትና ትናንት ጅጅጋ ውስጥ በሰጡት መግለጫ ሊቀመንበሩ በአግባቡ ኃላፊነታቸውን መወጣት ባለመቻላቸውና አስተዳደራዊ ክፍተቶች በመፈጠራቸው ከኃላፊነት መነሳታቸውንም ተናግረዋል። ከሀገር ውጭ የሚገኙት የኦብነግ ሊቀመንበር በተለያዩ ጊዜያት በሚያወጧቸው መግለጫዎች በመንግስትና በግንባሩ መካከል ቀደም ሲል የተደረሰው ስምምነት እየተከበረ አይደለም ማለታቸውም ይታወቃል። ሌላኛው ወደ እናንተ በዝርዝር የምናቀርበው ደግሞ በትግራይ ጊዜያዊ አስተዳደር እና በዶክተር ደብረ ጽዮን ገብረ ሚካኤል በሚመራው የህወሓት ክንፍ መካከል ያለው መጠዛጠዝ በነባሮቹ የፓርቲው አመራሮች የበላይነት የተቀጨ ይመስላል ስለመባሉ ነው። ከሁለት ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቆይታ በኋላ ማክሰኞ መጋቢት 30 2017 ዓ ም አቶ ጌታቸው ረዳ ስልጣኑን ለምክትላቸው ሌትናል ጄኔራል ታደሰ ወረዳ አስረክበዋል። ቀጣይ መዳረሻቸው በግልጽ ያልታወቀው የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ከቢቢሲ ፎክስ ኦን አፍሪካ አቅራቢ ዋሂጋ ማውራ ጋር ቃለመጠይቅም አድርጓል። በዚህ ቃለመጠይቅ ከ 2015 ዓ ም ጀምሮ ሲመሩት ስለነበረው ጊዜያዊ አስተዳደር ስላጋጠሙት ተግዳሮቶችም ተናግሯል። ስለ አዲሱ ፕሬዚዳንት ሌትናል ጀነራል ታደሰ ያላቸውንም ግምገማም አጋርተዋል። አዲሱ ፕሬዝዳንቱ ለየትኞቹ ጉዳዮች ቅድሚያ ሊሰጡ እንደሚገባና ሊያጋጥማቸው ስለሚችሉ ተግዳሮቶችም ገልጸዋል። ባለፉት 20 ዓመታት በኢትዮጵያና ትግራይ ፖለቲካ ውስጥ የቆዩት አቶ ጌታቸው ስለ ወደፊት ተስፋቸውም ተናግረዋል። ነሆ ቃለመጠይቁን እንደሚከተለው እናቀርብላቸዋለን። ቢቢሲ የሁለት ዓመት የስልጣን ዘመኖን መለስ ብለው ሲያዩት ቁልፍ ተብለው የሚጠቀሱ ስኬቶች ምን ነበሩ ሲልም ለአቶ ጌታቸው ረዳ ጥያቄ አቅርበዋል። አቶ ጌታቸውን በምላሻቸው በድጋሚ ልንገባበት እንችል የነበረው ጦርነት ተመልሶ እንዳያገረሽ ማድረጋችን፣ እንዲሁም ለለውጥ ያለን ተነሳሽነትና የሰላም ጉጉትን መጥቀስ እችላለው። ማለት የሚችለው ይህንን ነው ብለዋል። ቢቢሲ በስልጣን ዘመኖ የሚጸጽቶት ነገር አለ ወይ? ምናልባት ያመለጡ ድሎች ሲሉም ጠይቋቸዋል። አቶ ጌታቸው ረዳን በምላሻቸው አዎ፣ ጸጸት ማለት ቀደም ብለን ልናከናውን እንችል የነበራቸውንና ማድረግ የነበሩብን ጉዳዮች ነበሩ። ለምሳሌ የተፈናቃዮችን መመለስ። እንዳለመታደል ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻ ይህንን እንዳንፈጽም አዳጋች አድርጎል። ል የሚጸጽተኝ ዋነኛው ተጠያቂ እኔ ስለሆንኩ ብቻ አይደለም። ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓተት አካል ነበረን ብለዋል። ቢቢሲ ስልጣን እንዲለቁ ምክንያት የሆነው ዋነኛው ጉዳይ ምንድን ነው ብሎ ያስባሉ? ውሳጣዊ ፖለቲካ ነው ወይስ የተፎካካሪ ቡድኖች ነው ሲልም ጥያቄ አቅርቧል። አቶ ጌታቸው ረዳም በምላሻቸው ይኸውልህ የፖለቲካ አመራሩ ሂደቱንና የእኔን አመራር ለማበላሸት ሁሉም አይነት ጥረት ሲደረግ ነበር። ነገር ግን የፖለቲካ አመራሩ ቢ ብቻ አይደለም። ወታደራዊ አመራሩን በሆነ ደረጃ የዚህ አካል ነበረ ዋነኛ ተጠያቂ ባላደርገውም ውሳጣዊው የፓርቲ ሹኩቻ መኖርም በአንድ ዓመት ውስጥ ልናሳካ ይገባ የነበሩና ማከናወን የነበሩበትን ነገሮች እንዳንፈጽም አድርጎናልም ብለዋል። በሕግ አንጻር ሲታይ የጊዜያዊ አስተዳደሩ የስልጣን በተቋቋመ በሁለት ዓመት ውስጥ ያበቃል። ስልጣኑን ለማስቀጠል የሚሰጥ ውሳኔም በፌዴሬሽኑ ምክር ቤት በኩል ማለፍ አለበትም ብለዋል። ስለዚህ በዚህ ሂደቱ ውስጥ የተፈጠረ ማንኛውም ጉዳይ የውሳጣዊ የፓርቲ ሽኩቻና የፕሪቶሪያ ስምምነት ሙሉ በሙሉ አለመተግበሩ ውጤት ነው። በሁለተኛ ደረጃ የፌዴራል መንግስት የአመራር ለውጥ ማድረግ እንዳለበት ከተሰማው ይህንን ማድረጋቸው ምክንያታዊ ይመስለኛል። የእኔ መልቀቅ የብዙ ምክንያቶች ውጤት ነው። ከሁሉም ዋነኛው ግን የትግራይ ህዝብ ህይወት እንዲከበር ያደረገው የፓርቲ ውሳጣዊ ሽኩቻ ነው ሲሉም አስረድተዋል። ቢቢሲ ከስልጣን የለቀቁት በፍቃደኝነት ነው ወይስ ፓርቲው መ ለቀጣዩ ምዕራፍ ሲባል እንዲወርዱ ጠይቆት ነው አንስተዋል። አቶ ጌታቸው ረዳ አይደለም የማንም ፓርቲ፣ በህወሓት ውስጥ ያለው አንጃ ይህንን ሂደት ሲያበላሽ ነበር። ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይሆንም እያሉም ነበር። አሁን ግን ከጊዜያዊ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ችን ተገቢ ይሆን እንደሆነ ጠይቀውኝ ነበር። እኔ ስልጣኑን ተጠቅሜ ለምሳሌ እንደ የተፈናቃዮች መመለስ ባሉ ስራዎች ላይ ያከናወንኩት ጥቂት ሆኖ ሳለ ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለሁም ብለዋል። ስለዚህ ለእኔ ጉዳይ የጊዜያዊ አስተዳደሩ የስልጣን ዘመን ሲጠናቀቅ አይቀሬ የነበረ ነው። እኔ በፕሬዝዳንትነት እንድቀጥል ለማድረግ ልዩ የሆነ አሰራር መኖር ነበረበት ማለት ነው። ነገር ግን ለዚያ ስልጣን ሲታገሉ የነበሩ ማንኛውም አካላት አሁን ካለበት ቅርቃ ጣር ለማስወጣት የሚችል ፈጣን መውጫ መንገድ ገና አላቀርቡም ሲሉም አስረድተዋል ቢቢሲ ስለ አዲሱ ፕሬዝዳንት ይናገሩ የእርሳቸው ሹመት ለትግራይ ክልል ምን ማለት ነው ሲሉም ጠይቀዋል አቶ ጌታቸው ረዳ በዚህ ጉዳይ ላይ መናገር የምፈልገው ትንሽ ነው የማውቀው ነገር የእኔ ምክትል ፕሬዝዳንት እንደነበረና በአስተዳዳሪ ውስጥ ለሚገኙ ዋነኛ ጉዳዮች ኃላፊነት እንዲወስድ ሰው እኔ የተውኳቸው ነገሮች ይዞ ይቀጥላል ብዬ እንደምጠብቅ ነው ብለዋል በብዙዎቹ ውድቀቶች ላይ ከሌሎች ሰዎች በተለየ ከእኔ እኩል ተጠያቂ ነበር። ስለዚህ እኔ ከተውኩበት ቀጥሎና መከናወን ባለባቸው ጉዳዮች ላይ ማስተካከያ እንዲያደርግም እጠብቃለሁ። እርግጥ ነው የፓርቲው ችግር ለመፍታት አስማታዊ መፍትሄ ማምጣት ስላለበት ስራው ተቆጥሮ ተሰጥቶታል። ፓርቲው ፕሬዚዳንቱን እንደ ሾመው ያስባል፣ ጠቅላይ ሚኒስትሩ ደግሞ ራሱ እንደ ሾመው ይናገራል። እንደ አለመታደል ያጋጥመዋል ብዬ የማስበው አንዱ ተግዳሮት አሁንም ስልጣኑን ጠቅልሎ ለመያዝ ከሚፈ የሚፈልገው የህዋት አንጃ የሚመጣው ከቁጥጥር ውጭ የሆነ የስልጣን ጥማት ነው። ይህንን የመጋፈጥ አቅሙና ክህሎቱ ይኖረዋል ወይ የሚለው ጉዳይ የሚታይ ይሆናል። እኔ እንደሚገባኝ ግን ባለፉት ሁለት ዓመታት ሁሉንም ልምድ አግኝተዋል። ስለዚህ ጊዜያዊ አስተዳደሩ ቃል ኪዳኑን መጠበቅ አለመቻሉን የእርሶም ዋነኛ ውድቀት ነው። ይህንን ማስተካከል አለቦ ሲሉም አስረግጠው ተናግሯል። አድማጮቻችን አሁን ደግሞ ከባህር ማዶ ወዳገኝናቸው ዜና እናልፋለን። ፈረንሳይ በሰኔ ወር ለፍልስጤም የሀገርነት እውቅና ትሰጣለች ሲሉ ኢማኑኤል ማክሮን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዋሽንግተን በነበረበት ተመሳሳይ ሰዓት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና የጆርዳኑ ንጉስ አብዱላህ በካይሮ ከግብፅ ፕሬዚዳንት ጋር የሶስትዮሽ ውይይት ላይም ነበሩ። ሶስቱ ሀገራት ትናንት ከውይይቱ በኋላ በሰጡት ጋዜጣዊ መግለጫ ላይ እስራኤል የተኩስ አቆም ስምምነቱን በመጣስ በጋዛ እንዲሁ ሶሪያ ሶሪያና ሊባኖስ እየፈጸመች ያለውን ጥቃት በአስቸኳይ እንድታቆም አሳስበዋል። ጋዛውያኑን ከሀገራቸው ለማፈናቀል የሚደረግ የትኛውም እንቅስቃሴ እንደማይቀበሉና ጋዛን መልሶ በመገንባት ላይም በጋራ እንደሚሳተፉም ገልጠዋል። በአጭሩ መግለጫቸው ዋሽንግተን ሲሰጥ ከነበረው መግለጫ ጋር በብዙ የሚጋጭ ነበር። ከዚህ በተጨማሪም የፈረንሳዊ ፕሬዝዳንት በመጪው የሰኔ ወር ፈረንሳይ ለፍልስጤም ሀገርነት እውቅና እንደምትሰጥ ገልጸዋል። የአውሮፓ ሀገራት ከአሜሪካ ጋር ቅራኔ ውስጥ መግባት መሆናቸውን ተከትሎ ፈረንሳይ በቀጣይ ባህረ የመን ላይ ጥቃት ለመፈጸም ልካው የነበረውን የጦር መርከብ ወደ ሀገሯ ከመለሰች ወራትም ተቆጥረዋል። ውድ አዲስ ኢንሳይደር ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ ተመኘው።